የእንግሊዝ ፕሪሚየር ሊግ ዛሬ 30ኛ ሳምንቱን ጅማሮ ያደርጋል። በሳምንቱ መጨረሻ አልተደረገም ነበር። ከአለም አቀፍ ጨዋታዎች በኋላ የኢፌ ካፕ የሩ ፍጻሜ ጨዋታዎች ነበር የተከናወኑት። ዛሬ ሶስት መርሃ ግብሮች ሲከናወኑ፣ አርሰናል ከፉልሃም ቀደም ብሎ የሚደረገው ጨዋታ ነው። አርሰናል በተለይም ዘንድሮ ጥሩ ጊዜ ላይ እያሳለፈ ነው የሚገኘው። ምናልባት ያው ዋንጫ እንደዚሁ መጀመሪያ ላይ ከተነሳበት ነገር አንጻር ስንመለከተው ቡድኑ ላይ ክፍተት እንዳለን እንመለከታለን። ካለፉት ጥቂት ጨዋታዎችም በርከት ያሉ ነጥቦችን ጥሩ ካደረጋቸው የመጨረሻ አምስት ጨዋታዎች በሁለ ቻምፒዮንሽፖቻቸው ውጤት ነው ያጠናቀቀ። የመጨረሻውን ጨዋታ አሸንፏል። ከሊቨርፑል ጋር ያለው ነጥብ ልዩነት ሰፊ ነው፣ የ12 ነጥብ ልዩነት አለ። በአሁኑ ሰዓት በሊጉ አርሰናል 58 ነጥቦችን የሰበሰበው፣ ተጋጣሚ ፉላም በአንጻሩ 45 ነጥቦች አሉት። ዘንድሮ ቢያንስ በአውሮፓ መድረክ የሚያሳትፈውን ውዴት ውጤት ይዞ ያጠናቀቃል ተብሎ ነው የሚጠበቀው። እንደ ቡድን አርሰናል ያው በርከት ያሉ ጉዳቶች እንደነበሩበት ይታወቃል። በዚህም ምክንያት ያው ቡድኑ መጀመሪያ ላይ ታስቦ ከነበረው በዛ መልኩ አልተጓዘም። አሁንም የሚገኝበት ደረጃ መጀመሪያ ላይ በነበረበት ሞመንተም በሊጉ ምናልባት ከፍ ብሎ የመቀመጥ እድል ይኖረው ነበረ። ይህንን አላሳካም። ዘንድሮ ምናልባትም አርሰናል ባለፉት ሁለት ዓመታት ጥንካሬ ላይ ተገኝቶ ቢሆን ኖሮ ዋንጫውን የማንሳት እድል ይኖረው ነበረ። ይህንን ግን አላሳካም። ዛሬ ከፉላም ጋር የሚጫወተው ከፉላም ጋር በተለይም በሜዳው ባደረጋቸው ያለፉት 31 ጨዋታዎች አልተሸነፈም። 24ቱን አሸንፏል። ከዛ ውጭ ደግሞ በሰባቱ ጨዋታ በአቸው ውጤት ነው ያጠናቀቀው። ይህም በእንግሊዝ በተለይም በከፍተኛው ሊግ በፕሪሚየር ሊጉ ይህንን ሁሉ በሜዳው ሳይሸነፍ ረዥም ርቀትን ከተጓ ከተጓዙ ክለቦች መካከል አንደኛው ያደርገዋል። ያለፉትን ግን በቅርብ ጊዜ ባደረጓቸው ጨዋታዎች ላይ የማሸነፍ ከብዶታሉ። ፎላምን በሁለቱ በአቸው ውጤት ነው ያጠናቀቀው። በቅርብ ጊዜ ባደረጓቸው ከሜዳ ውጭም እንደዚሁ በሜዳው ባደረጋቸው ጨዋታዎች፣ ከዛ ውጭ ደግሞ በአንዱ ጨዋታ ተሸንፏል። እና የማርኮ ሲልቫ ቡድንን አርሰናል ጥሩ ፈተና ይዞ እየመጣ እንዳለ መመልከት እንችላለን። በዛሬው ጨዋታ ላይ እንደተለመደ ያው ቶሚያሱ የለም፣ ከሀያባት ገብርኤል የሱስ እና ካላፊዮሪ እንደዚሁ በኢንተርናሽናል ብሬክ ወቅት መጎዳቱን እናስታውሳለን። እነዚህ ተጫዋቾች የሉም። እነዚህ ተጫዋቾች ደግሞ አለመኖራቸው ምናልባት ይህኛው ጨዋታ ላይ ትልቅ ተጽዕኖ ላይኖረው ይችላል። ሆኖም ግን በቀጣይ የሚኖረው ቻምፒየንስ ሊግ ጨዋታ ላይ የተለየ ካላፊዮሪና እንደዚሁም የካባት አለመኖር ትልቅ ጉዳት ይሆናል ተብሎ ነው የሚጠበቀው በአርሰናል በኩል። እንደ ቡድን አርሰናል አሁንም ቢሆን ያው ቀጣይ ጨዋታዎችን ሊቨርፑል እየጣለ ሄዳል ተብሎ አይጠበቅም። ምክንያቱም ይህን አስራ ሁለት ነጥብ ልዩነት አጥብቦ ዋንጫ ፉክርስ መቆየት ከባድ ነው። በቅርብ አመታት ይህንን አልተመለከትንም። ምናልባት የምናስታውሰው ሁለት ሺ 12 ላይ ነው፣ እናስታውሰው። 11 12 ይወርዳ አመት ላይ ማንቸስተር ሲቲ የስምንት ነጥብ ልዩነት አጥብቦ ያቺ ዊጋን ጨዋታ ዩናይትድና ዊጋን እንደደረጉ ጨዋታ ባቸው ውጤት እንደዚሁ ዩናይትድ ከኤቨርተን ጋር የነበረውን ጨዋታ እንደዚሁ መጠናቀቁን ተከትሎ ከዛ በኋላ ሲቲ ሻምፒዮን ነበረ። ከዛ በኋላ በነበሩት አመታት ግን ይህንን ያሳካ ቡድን የለም። ከባድ ነው የሚሆነው ምክንያቱም አራት ጨዋታዎችን ሊቨርፑል መሸነፍ አለበት። ከዛ ውጪ ደግሞ አርሰናል እያንዳንዱ ቀሪ ጨዋታዎችን የሚቀሩ ዘጠኝ ጨዋታዎችን እያሸነፈ መዝለቅ ይኖርበታል፣ የዛሬውን ጨዋታ ጨምሮ። ከዚህ አንጻር በስሌት ደረጃ ስንመለከተው አይሆንም፣ ያው እግር ኳስ ነው፣ የሚፈጠሩ ነገሮች አይታወቁም። ከዚህ ቀደም በተለያዩ ጊዜያት ተመልክተን እናውቃለን፣ እንደዚህ አይነት ታሪኮች አሉ። ከዛን ቀንዛር ካልተመለከት ነው ካልሆነ በስተቀር አርሰናል ሙሉ ትኩረት ይሆናል ተብሎ የሚጠበቀው የአውሮፓ ቻምፒዮንስ ሊግ ነው። ሌላኛው የሚደረገው ጨዋታ ኖቲንጋም ፎረስትን ከማንቸስተር ዩናይትድ የሚያገናኘው ጨዋታ ነው። በመጀመሪያው ዙር ጨዋታ ሲመጣ ኦልትራፎርድ ላይ ኖቲንግሃም ፎረስት እንዳሸነፈ እናስታውሳለን። ወደ ኦልትራፎርድ ተጉዞ አሸንፎ ነበር። ዛሬ ሁለቱ ክለቦች በድጋሚ ይገናኛሉ። ፎረስት አሁን በሊጉ የተሻለ ደረጃ ላይ ተቀምጠዋል። አምሳ አራት ነጥቦች አሉት ሶስተኛ ደረጃ ላይ የተቀምጠው ቀስ እያለ በተለይም ያለፉትን ተከታታይ ሁለት ጨዋታዎች አሸንፏል ዩናይትድ ዘንድሮ ምናልባትም ወጥ ባለመሆኑ ውስጥ ወጡ ነው እየዘለቀ እንዳለ እየተመለከት ነው የምንገኘው። ቡኑ እያንዳንዱ ጨዋታ የማሸነፍ ብቃቱ ዝቅ ያለ መሆኑን እያየን እንገኛለን። ምናልባትም አሰልጣኝ ሮበን አሞሪን ከያዙት በኋላ አንደኛው ችግሩ በተለይ ተጫዋቾች ጉዳት ይነሳል። ከዛ ውጭ ደግሞ ራሱ በተለይ ቡኑ ተደጋጋሚ ሽንፈቶች ራሱ ሆን የቻለ የስነልቦና ጫና እንዳሳደረበት እያሳየን የሚገኘው ኖቲንግሃም ፎረስት በተለይም ለመጀመሪያ ጊዜ ምናልባት ከ1992 ወረዳ ዓመቱ በኋላ በደርሱ መልስ ዩናይትድን ለማሸነፍ ዛሬ ወደ ሜዳ ይገባል። የመጀመሪያውን ጨዋታ አሸንፏል። ፎረስት እንደ ቡድን በት ላይ ያለፉትን አምስት ጨዋታዎች አልተሸነፉም በሁሉም ውድድሮች። ይህንን ያስቀጥራል ተብሎ ነው የሚጠበቀው። ዩናይትድ አሁን ካለበት ወቅታዊ አቋም አንጻር እንደ ቡድን ዩናይትድ ያው በርከት ያሉ ተጫዋቾች ከጉዳት አገግመው ተመልሰዋል። እንደ መልካም አጋጣሚ ሊቆጠር ይችላል። ያው ዲያሎ አልተመለሰም፣ ማርቲኔዝ የለም። ሻውም የቡድን ልምምድ ይጀምር እንጂ በቋሚነት ይሰለፋል ተብሎ አይጠበቅም። ምናልባት ከረዥም ጊዜ በኋላ ዛሬ ተጠባባቂ ወንበር ላይ ልናየው እንችላለን። ፓትሪክ ዶርጉ ቅጣት ነበረበት፣ ያው በፕሪሚየር ሊግ እየተሰለፈ አልነበረም። በዛሬው ጨዋታ ላይ ወደ ቋሚ አስተላለፍ ይገማል ተብሎ ይጠበቃል። ኮቢ ማይኖ ከዛ ውጭ በዛሬው ጨዋታ ላይ የማይኖር ተጫዋች ነው። ከዛ ውጭ ግን ሃሪ ማጉየር እና ሌኒ ዩሮ ዩሮ ይኖራሉ ተብሎ ይጠበቃል። እነዚህ ተጫዋቾች የመሰለፍ እድል ያገኛሉ። ባይንድራም የመሰለፍ እድል ይኖረዋል ተብሎ ነው የሚጠበቀው። በዛሬው ጨዋታ ላይ ምናልባት ተጠባባቂ ወንበር ላይ ይቀመጣል ተብሎ ይጠበቃል። ረዥም ቢያንስ ከአንድ ወር ላለፈ ጊዜ ጉዳት ላይ እንደነበር የሚታወስ ነው። ከዛ ውጭ ሄቨን ያው የመሰለፍ ጉዳይ አጠራጣሪ ነው። ባለፈው ጉዳት እንደገጠመው ይታወሳል። ዩናይትድ ይህንን ጨዋታ የሚያሸንፍ ከሆነ ደረጃውን የማሻሻል እድል ይኖራል። ምክንያቱም አሁን ሰላ ሰባ ነጥቦችን ይዞ አስራ ሶስተኛ ደረጃ ላይ ተቀምጠዋል። ይህን ጨዋታ ካሸነፈ አርባ ነጥብ ይኖረዋል። አስራ ሁለተኛ ደረጃ ላይ የሚቀመጠው ክርስታል ፓላስ ቀጣይ ጨዋታውን እስከሚያከናውን ነው። ፓላስ አሁንም አንድ ቀሪ ጨዋታ አለው ከዩናይትድ ያነሰ ጨዋታ ያደረገው ሀያ ስምንት ጨዋታዎችን አከናውኗል። ይህ ጨዋታ ምናልባት በቀጤ ዓመት ፓላስ ከፍ ብሎ የመቀመጥ እድል ሊኖር ይችላል። በአውሮፓ መድረክ የመሳተፋቸው ጉዳይ እጅጉን አጠራጣሪ ነው። ሁለቱም ቡድኖች አሁን ባለው ደረጃ ኖቲንጋም ፎረስት ቀደም ብሎ በአውሮፓ ቻምፒዮንስ ሊግ ረዥም አመት በኋላ እንመለከተው እንችላለን። በእንግሊዝ ክለቦች ታሪክ የአውሮፓ ቻምፒዮንስ ሊግን በማሸነፍ ከሚሰለፉ በቀዳሚነት ከሚነሱ ክለቦች መካከል አንደኛው ፎረስት ነው ዘንድሮም ይህን የሚያሳካ ይመስላል አሁን ካለበት ደረጃ አንጻር አራተኛ ደረጃ ካለው ከቼልሲ ጋር ያለው ነጥብ ልዩነት ሰፊ ነው ቢያንስ የሁለት ጨዋታ ልዩ ልዩነት አለ ቼልሲ አርባ ዘጠኝ ነጥቦችን ይዞ አራተኛ ደረጃ ላይ ተቀምጧል ፎረስት ደግሞ ሀምሳ አራት ነጥቦች ነው ያሉት ሶስተኛ ደረጃ ላይ የሚገኘው ምናልባት ቀደም ብሎ አርሴናል ይጫወታል በአርሴናል ውጤት ላይ የተመሰረተ አጠቃላይ ሂደት ግን በተለይም ፎረስት ቀስ ቀስ እያለ ወደ ሁለተኛም ደረጃ ከፍ የሚልበት እድል አለ የስፔን ኮፓ ዴላሬ

ግማሽ ፍጻሜ ጨዋታ አንድ ጨዋታ ይከናወናል። የመልስ ጨዋታ ነው የሚከናወነው። የመጀመሪያውን ጨዋታ አንድ ለባዶ በሆነ ውጤት ሪያል ማድሪድ አሸንፎ እንደነበር ይታወሳል፣ ሪያል ሶሲዳድን ዛሬ ደግሞ ለ182ኛ ጊዜ ይገናኛሉ። በቅርብ ጊዜ ባደረጓቸው ያለፉት አራት ጨዋታዎች ሁሉንም ሪያል ማድሪድ ያሸነፈው ሙሉ ቡድንን ይዞ ይገባል ተብሎ ነው የሚጠበቀው። ሪያል ማድሪድ በሜዳው ሶሲዳድ ያለፉትን በተለይም ስምንት ጨዋታዎች አንዱን ብቻ ነው ያሸነፈው፣ በሁሉም ውድድሮች ስድስቱን ተሸንፏል። እንደ ቡድን ደካማ ጊዜ ነው እያሳለፈ የሚገኘው ነው ሪያል ማድሪድ ደግሞ በርከት ያሉ የቡድኑ ተጫዋቾች ጥሩ ፎርም ላይ እንደሚገኙ እየተመለከት እንገኛለን ከዚህ አንጻር ስንመለከተው የተሻለ እድል ይዞ ወደ ሜዳ የሚገባው ሪያል ማድሪድ መሆኑ ማንሳት እንችላለን ኤርሊንግ ብራውት ሃላንድ በቁርጭምጭሚት ጉዳት ምክንያት ረዘም ላለ ጊዜ ከሜዳ እንደሚረቅ ተገልጸዋል ተጫዋቹ በተለይም ሲቲ ቦርንማውዝን ሁለት ለአንድ ባሸነፈበት የኤፍኤ ካፕ ጨዋታ ላይ ነበረ ጉዳት የገጠመው በዚህ ምክንያት ምናልባትም ዘንድሮ ላንመለከተው እንደሚችል ይጠበቃል በዘንድሮ ድራመት እስከሚጠናቀቅ ድረስ ሆኖም ግን እስካሁን ለጊዜ የሚታወቀው በነገ የሚደረገው ኤሌስተር ሲቲ ጨዋታ እንደዚሁም በሳምንቱ መጨረሻ የማንቸስተር ደርቢ አለ። በእነዚህ ጨዋታዎች ላይ አይሰለፍም። ከዛ ውጭ የኤፍኤ ካፕ ግማሽ ፍጻሜ ወይም በላይ ላይ ከመደረጉ አስቀድሞ በእንግሊዝ ፕሪሚየር ሊግ ሲቲ ከክሪስታል ፓላስ እንደዚሁም ከኤቨርተን ጋር ይጫወታል። በእነዚህ ጨዋታዎች ላይ እንደማይኖር ነው የተገለጸ።